ዴናችሁን ለመሰነበታቸው ሼፍ ዮናስንን ከኢትዮ ሼፍ እንደተለመደው ዛሬም ምግብ ሰራን ቆይታ እናደርጋለን። ዛሬም በደጋሚ በአንጋፋ ሆነው ተገኝቻለሁ። እንደተለመደው የባህል ምግቦች ሰራን ስለ ቤቱ እያወራን ያወሳን ቆይታ እናደርጋለን ማለት ነው። ዛሬ እንግዲህ ያው እዚህ ከጀርባ እንደምትመለከቱት የግብር ቤቱ መጠጥ ማስቀመጫ ቦታዎች ናቸው። የጠጅ በርሜል ነው። ከጀርባ የምታዩት ደግሞ የጠላ ጋን ነው፣ እና ጥቂት ከጀርባ ደግሞ ስጋ ማስቀመጫ ቦታዎች አሉ። በጣም ደስ የሚል ቤት ነው እዚህ ግብር ቤት እንግዲህ ተገኝቼ ምግብ እየሰራሁ እንግዶችን ለማብላት ስለ በቀራ ለድለኛ የሚቆጥረው እና በጣም ደስ ብሎኛል። ዛሬ እዚህ ቦታ ላይ ደግሞ በድጋይ የማሳያችሁ ምግብ ከአሳ የሚዘጋጅ ፍርፍር አዘጋጅ አሳያችኋለው። የአሳ ፍርፍር እንሰራለን። ለማዘጋጀት እንዲ የሚያስፈግባቸ ነገራችሁ ና ወደ ስራው እንገባለን ማለት ነው። እሳችን እንግዲህ የምትመለከቱት ቴላፒያ አሳ አለን። ቀሽቁት በርጅሞ የተከተፈ ቃሪያ፣ ቲማቲም እንጠቀማለን ኮረሪ ማዘጋጅቻለሁ ነጭ ቁሌት ርጫ ያለኝ አዘጋጅቻለሁ። ባለፈው ላይ እንደነገርኳችሁ የተዘጋጀ የፍርፍር ሶስ ወይ ደግሞ ቁሌት አዘጋጅቻለሁ። ከዚህም ቀንሽ የምግብ ሰራላቸዋል ማለት ነው። ሁላ ስራሩ እንገባለን። በቅድሚያ የምናደርገው ምንድን ነው? እናንተ የጎብኛት አሻር አሻራን ተሰረፉ እንጠይቃቸዋለን የጋራ ጉዳያቸው ስለሆነ ማለት ነው። እንግዲህ አሳው እንደዚህ ወረጅ ዝልቅ ከተፍኩት በኋላ በነገራችን ላይ የፍርፍር አሰራር ለተና ሰራራለው አሳው እንደሚከተፍና መጀመሪያ ተጠብሶ ከተቀመጠ በኋላ በኋላ ሶሱ ላይ ማስገባት ይቻላል። ወይ ደግሞ አሁን ለማሳያችሁ ደግሞ በሁለት አይነት መንገድ አለ። አሁን ለማሳያችሁ በ ሾሱ ላይ በመጨመር አብሮ ማፈርፈር ይቻላል ማለት ነው። አሁን

ስማቱን ጨምረን በደንብ አድርገን እናደርገዋለን። በነገራችን ላይ ይህን የአሳ ፍርፍር በምንሰሩበት ሰዓት ፍርፍሩ አሳው በጣም እንትን እንደልባችሁ ፍርፍር እንዳይጠፋ መጨረሻ ላይ ልታወጡ ልክ እንደ እንቁላል መጨረሻ ላይ የምንጨምሩት ማለት ነው ሆኑ ወንደላ የሆናቸው እና በጣም ቆንጆ ነው። እንደዚህ ተቆራርጦ ተቀመጠ። ምንጊዜም በቀላሉ በፍጥነት ጧት ተነሳችሁ ቤታችን ባለው አሮጌ ምን እንትን ያመጣሁት መጠሻ ከሰነ የጠቀምኩት ማንኪያ ነው። ምንም የተለየ ነገር አንጠቀምም። ኩኪንግ በቀላሉ መስራት ትችላላችሁ። እና ብዙ ጊዜ ምግብ ዝግጅ ስትማሩ ወይ ደግሞ ስታዩ በቃ የሚከብዱ ይመስላቸው በቀላሉ ቤታችን ባለን እቃዎች ምግብ ሰራ ገና ብዙ ከእኛ ጋር ከቆያችሁ የኢትዮ ቻናላችን ሰብስክራይብ ካረጋችሁ ብዙ ነገር ታያላችሁ። እና ስለዚህ ከኛ ቤተሰቡ ተቀላቀሉ

ቀጣ ላይ ታገኛላችሁ ማለት ነው። ስለዚህ በሶስት አማራጭ ስለምንገኝ ያንን ትገለገሉበታላችሁ። ከፊ ከአሁን በኋላ ምግብ መማር በጣም ቀላል የሚሆንበት ጊዜ መጥቷል። ኢትዮ ሼፍ ቤታችሁ ይመጣል። ስማት አለበት። ፍርፍር የሚሰራበት ስማት ነው። አሁን ቆንጆ ነው አለ እንዲህ ከሆነ በኋላ አሳውን ትጨምሩታላችሁ። እንደነገርኳችሁ አሳውን ጠብሳችሁ መጨመር ይቻላል። ብዙ ጊዜ አድርጉ መጨመር ይቻላል። ስታማራጭ አላችሁ። አሳውን ደስ አሁን በደቂቃ ይበስላል። አሳውን ነገር ስለሆነ አይቆይም። ከተዋለ ስንመለስ ደግሞ እራሳችንን እንድናፍረፍረው እንዴት የሚቀው ተመለከታላችሁ ጌትማትዱ ጌቴዎሽ ይናናል። እሺ ውድ ተመልካቻችን እንግዲህ እንደምትመለከቱት ፍርፍሩ ቆንጆ ሆኖ ደርሶልኛል። አሁን እንጀራ እጨምራለሁ። እንጀራ እጨምራለሁ በጥንቃቄ

ያስጌጠን ያስልጣን በቀላሉ የ በጣም ያምራል። ስታራው ደስ ይላል። በጣም ቆንጆ የአሳ ፍርፍር ነው። እንግዲህ ፍርፍር ሰርታችሁ እንድትመገቡ የኢትዮ ሼፍ እንግዲህ ምግብን በቀላሉ እንዴት መስራት የሚቻል ቤታችን ባለን ግብዓት ባለን መሳሪያ ባለን በከሰል ማንደጃ ቢሆን ምግብ ስራ ምግብ የሚችልበትን ማሳየት ነው ዓላማችን። ስለዚህ ኢትዮሼፍ እናንተ በየጊዜው አዲስ ምግቦችን እንጭናቸዋለን። ኢትዮጵያናችን ሰው እስካያልቁ አሁን ከዛሬ ወዛ በቃ በዚህ ቤተ መንግስት የነበረ ቆይታ ይመስል ነበረ። ሌላ ጊዜ ሌላ ፕሮግራም እንገናኛለን እስከዚያው